ሰላም ለእናንተውን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርበው ያው ምስክር ነው። ያው ምስክር ዝግጅታችን የተለያዩ የህይወት ምስክርነቶች ወደ እናንተ እያደረሰ ይገኛል። በዛሬው ደግሞ አዲስ እንግዳ ይዤላችሁ ወደ እናንተ ቅርብ ያለው እንደምታውቁት ጌታችን ኢየሱስ ክርስቶስ በእውነት ስለኛ በፈሰሰው ደግሞ ምክንያት ብዙ ሰዎች ነፃ እየወጡ ነው ያሉት። እስከ ዛሬ ድረስ እንግዲህ የዛሬ ሁለት ሺህ ዓመት የፈሰሰው ደግሞ ለሰዎች ሁሉ የሚበቃና ሰዎችን ካሉበት ከወደቁበት የሚያነሳ ክቡር ደም መሆኑ ይታወቃል። ስለዚህ በተለይ በዚህ ምስክርነት ብዙዎቹ ከጨለማ አሰራር እንዴት ነፃ እንደወጡ እየመሰከሩ ይገኛሉ። በእውነት ለመናገር ከጌታችን ከኢየሱስ ክርስቶስ በስተቀር ከጨለማው አሰራር ነፃ የሚያወጣ የትኛውም እምነት፣ ሃይማኖት የለም። ምክንያቱም ይሄ ምስክርነታችን አንዱ ትልቅ ማሳያ ነው። ምክንያቱም በጨለማ ውስጥ በተለይ በጥንቆላ በመተት በአስማት በተሰይጣን ስርዓት ውስጥ ያሉትን ነፃ የሚያወጣ ብቸኛ ጌታችን ኢየሱስ ክርስቶስ ብቻ ነው። ይህንንም ለማሳየት እንግዲህ ነፃ የወጡ ሰዎችን እያመጣን ወደ እናንተ እያቀረብ እንገኛለን። ይህንን ምስክርነት ከሰሙ ሰዎች መካከል ከደቡብ ወሎ ከድረስ ተጉዘው ዛሬ በመካከላችን የሚገኝ እንግዳ አለ። ዛሬ እንግዳችን የደቡብ ወሎ የመካነ ሰላም የሙሉ ወንጌል ቤተክርስቲያን የሽማግሌዎች ሰብሳቢ ወንድማችን ታሪኩ ጠና፣ እንኳን ወደ ሲኤምኤን ስቱዲዮ በሰላም መጣ። እንግዲህ ከዛ ርቀት ጉዞ ነው ለምስክርነት የመጣሁና እግዚአብሔር ባርክ፣ ትልቅ ዋጋ መክፈል ነውና እግዚአብሔር ባርክ። እንግዲህ ምስክርነት መስጠት ማለት ለጌታችን ኢየሱስ ክርስቶስ ወንጌል ትልቅ አስተዋጽኦ ማድረግ ነው። እኛ ያገኘነውን ሰላም እናንተም አግኙ፣ እኛ የደረስንበትን የዘላለም ህይወት እናንተም ደረሱበት ብሎ መናገር ነውና ይህ ቀላል ዋጋ የሚሰጠው አይደለም። ስለዚህ ብዙዎቻችሁ ብዙ ምስክርነት ይዛችሁ በየ ጓዳው ተጠብቃችኋል። ውጡና ያለችውን ምስክርነት እንኳን ልክ እንደዚህ መስክሩ። እንግዲህ አዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭም ብዙዎቹ እየመጡ እየመሰክሩ ይገኛሉ። ወንድማችን ጠና እንግዲህ እግዚአብሔር ባርክ ማለት ነው። በድጋሚ ማለት ፈልጋለሁ። ምናልባት እኔ በደንብ ካላስተዋወኩ ተመልካቾችን ሰላም ብላቸው ነት ስል ራስ ሰላም ብላለሁ። ያው ታሪኩ ጠና እባላለሁ ከአማራ ክልል ደቡብ ወሎ መካነ ሰላም ከተማ የመካነ ሰላም ሙሉ ወንጌል አጥቢያ ቤተክርስቲያን ዋና ሰብሳቢ ነኝ። አመሰግናለሁ። በጣም ደስ ይላል። እንግዲህ መካነ ሰላም ምን ትመስላለች? እስቲ ወደ እንትኑ ከባታችን በፊት መካነ ሰላም ስላለች ሙሉ ወንጌል ትንሽ አስተዋውቅንና ያው መካነ ሰላም ሙሉ ወንጌል አሁን በቅርብ ነው አጥቢያ ወጣችው። ስለዚህ አሁን መካነ ሰላም ሙሉ ወንጌል አሁን ባለችበት ሁኔታ ያው እያልመለክ ነን ያለ ነው። በችግርም ውስጥ ሁነን እያመለክ ነን ያለ ነው። እግዚአብሔር ይመስገን አሁን ያለ ነው። በኪራይ ውስጥ ነው የምናመልከው። ትንሽ ቤት ተከራይተን እሷም እንግዲህ በኋላ ላይ ቪዲዮ ስለምታያት ትንሽ ቤት ተከራይተን ነው የምናመልከው። እዛ ውስጥ አሁን ብዙ አንድ መቶ ሁለት መቶ አጥቢያዎች መምና አለ በተለያዩ የተቆራረጠ ሁኔታ ነው የምናመልከውና እግዚአብሔር የተመሰገነ ሆን። እዛ ገጠር ወንጌል መግባቱ ነው ዋናው። እኛ እዛው አካባቢ ላይ ስላለ ወንጌል እግዚአብሔር እናመሰግናለንና ይሄ ነው ያለው ነገር። መካነ ሰላም ወንጌል እንግዲህ በብዙ ተግዳሮትም ቢሆን ሰሜን አካባቢ ያው በጣም የሃይማኖትኛ ክርስቲያን ነን ይላሉ፣ ግን ወንጌልን በደንብ መረዳት የማይፈልጉ ብዙ ሰዎች አሉ እና ከዛ መካከል እንግዲህ ጌታችን ኢየሱስ ክርስቶስ እያሸነፈ ድል እያደረገ እናንተንም ይኸው አምጥቷልና፣ አሁን የዛሬው ምስክርነት መድረኩ ይኸው ጌታ እንዴት ነፃ እንዳወጣ ከልጅነት ጀምሮ ከቤተሰቦች ጀምሮ እንድትነግረን መድረኩን ሰጥቻለሁ። እሺ፣ አመሰግናለሁ ያው ታሪኩ እባላለሁ። ታሪኩ ሲባል አሁን ታሪኩ ማለት ምን ማለት ነው? ታሪኩ የሚባለውን እንዴት አገኘው ብባል፣ አሁን ታሪኩ የተባልኩት ገና እኔ ሳልወለድ ነው። አንደኛ ሳልወለድ ታሪኩ፣ እናቴ ከአባቴ ጋር ልትወልድ ወደ እናቷ ቤተሰብ ስትሄድ እናቷን ምን ትላታለች፣ ወንድ ሆድ ያለው ከብዶኛልና ወንድ ከሆነ ታሪኩ ሴት ከሆነች ደግሞ ታሪኳ በይልኝ ብላ ቃል ታስገባታለች። ይሄ ባለች ሰዓት የእናቴ እናት ደግሞ ምትላለች፣ ልጅ እኮ ወልጃለሁ ብዙ ልጅ ወልደሻል፣ ስለዚህ ሁሉ ወልደሽ እንዴት አሁን እንትን እንደዚህ ያለሽ አይዞሽ ስትላት፣ አይ ከብዶኛል፣ እንግዲህ ይህን ቃል ኪዳን ጠብቅልኝ ትላት እና በተባለው እንግዲህ ይህን ብላ ከተወሰነ ጊዜ በኋላ ወደ የማይቀረው ምጥ ይመጣል ምጥ ሲመጣ ያው እኔ በመሰረቱ እናቴ ሳትወልደኝ ነው የሞተችው እና እኔ ሳልወለድ እሷ ሞታለች። አሁን ታሪኩ ለምና እሷ መጀመሪያ ስላወጣች ነው እንጂ እኔ ሳልወለድ እሷ ሞተች። ከሞቱ ማለት እሁዷ ውስጥ እያለው እሷ ሞተች ገና ሳልወጣ ማለት ነው። ይሄን ታሪክ ነው። ይሄ ታሪክ ድንቅ ነው የእግዚአብሔር ድንቅ ስራ ስለሆነ ነው እንድመሰክርም የመጣሁትና ስለዚህ ልክ እንደዛ ብላ ባለችው ሰዓት ልትወልድ እንደ እናቷ ጋ ሄዳ ልትወልድ ምጡ ተጀመረ። ምጥ ሲጀመር ምጥ ሲጀመር ልጅ ተወለደ ልጅ ልጅ ተወለደ ምጡ ልክ እንደተጀመረት ልጅ ተወለደ። በዛ ጊዜ እኔ የተወለድኩት በ1957 ህዳር ሶስት ቀን ነውና በዛ ሰዓት አዋላጅም የለም፣ ዘመናዊ ነገር የለም። በባህላዊ አዋላጅ ነው። ልጅ ተወለደ። ሲወለድ በሰላም ተወለደ፣ ወጣ ተወለደ ወጣና ከዛ ደም እናቴን ደም ይበዛት። በዛ ሰዓት ደም መታት ነው የሚሉትና ሲነግሩ ደም መታታል። እና አሁን በዛ አሁን ታይም ነው ደም ያው ብሊዲንግ መጣባት ማለት ነው። ከዛ በኋላ እንደዛ ሲሆን ጥይት ተተኮሰ፣ ብረት ተንኳኳ። ከዛ መለስ አለች ከጣረ ሞቱ መለስ ስትል አይ ደህና ሆነች፣ ተባለ። ልጅ ተወልዷል፣ ተወልዶ ታቅፈዋል። አሁን ሁለተኛ ላይ ልክ እንደዛ መለስ እንዳለች ከትንሽ ደቂቃ በኋላ ሌላ ምጥ መጣ፣ ሌላ ምጥ። አሁን ያ መጀመሪያ ደም መተዋት እንትን ብሏለት ደም በዝቶባታል። እንደገና ምጥ ሲመጣ ያው ደሙ መጀመሪያ ፕላሴንታውን እንግዲህ ልጁን ከማህፀን ግድግዳው አላቆታል። አሁን እኔ ትንሽ የጤና ባለሙያ ስለሆንኩኝ አውቀዋለሁ እና ፕላሴንታው ከማህፀን ግድግዳው ፕላሴንታው ተላቋል። እና ሲላቀቅ ልክ የዛ ሰዓት እንደገና ሌላ ምጥ ሲጀመር መንታ ነኝ፣ መንታ ነኝ። አሁን ያኛው ሲላቀቅ ልክ የዛ ጊዜ ድሞ አሁንም መጣ። ልክ እኔ ገና ብቅ ሳልል ገና እንዴት ጭንቅላቴ ብቅ እንዳለ ወደው እሷ ሞተች። ሆድ ውስጥ እንዳለው፣ አዎ በቃ የመጨረሻ ሞተች። እሷ ደግሞ የሚገርመው እናቴ ለእናቷ አንድ ሴት ናት፣ እና ደግሞ አንድ ወንድ ሁለት ናቸው። አጎቴ እናቴ ወንድምና እሷ ሁለት ናቸው ለቤተሰቦቻቸው። እና ከዛ ስትወልድ እንደዛ ስትሞት በቃ ምንም ማድረግ አይችልም፣ ምንም ማድረግ ይከብዳል አደለ ሞተችባቸው። አንዱ ልጅ ተወልዷል፣ ይሄኛው አልተወለደም። ከዛ እንግዲህ ይሄን ያለም ልጅ መኖሩን ያወቁት ራሱ ልምድ አዋላጆች ናቸው፣ አዋላጆች የሚያዋልዱት ከዛ በኋላ ጎትተው ነው ልጁን። ከሬሳ ውስጥ ጎትተው አወጡ። አዎ እኔ እኔ ጎትተው አወጡ። ከዛ በኋላ እነ እንግዲህ ልጁ በቁና ላይ አድርገው ወፍጮ ላይ ነው ያስቀመጡኝና ወፍጮ ላይ ካስቀመጡኝ በኋላ በቃ ያው ምንም ማድረግ አይችል ከነ እንግዲህ ልጁ ነው ከእንትኑ ጋር ከትብቱ ጋር አልተላየም። ሳይለያይ ዘው አስቀመጡ። ከዛ በኋላ ነው እንግዲህ ለቅሶ ተጀመረ። ያው ዘው ክድና አድርገው አስቀመጡ። ምን ያንም አላለቀስኩም፣ ሰው በጣም አላለቀስኩም። እንቅስቃሴም የለም። ከዛ እንግዲህ ከደጋ ከቆላ ዘመድ ተሰብስቦ ለቅሶ ነው ተለቀሰ። ከአንድ ቀን በኋላ ከቀብር መልስ ነው እናቴ ቀበር ሄዶ እንደገና ከቀብር መልስ አዋላጆች እንግዲህ ልጁ ጋር ልጅ አለ ልጅ አለ። እንግዲህ ልጁ ጋር ልጅ ስላለ እንግዲህ ልጅና ልጅን አብራችሁ አትቅበሩ። አሁን የመጀመሪያ የወጣውን በስነ ስርዓት ይዘዋል፣ አዋል ማለት ነው። አንተ ግን ሞቷል ብሎ ነው፣ እኔ ሞቷል ብሎ ነው እንትን ያሉት። በቃ እኔ ሞቷል ብሎ እነሱም ተስፋ ቆርጠዋል ያዋለዱት ማማ ጀሙ እና ማማ ፋጢ ይባላሉ እና ሁለቱም ያዋለዱ አግኝቻቸዋለሁ በህይወት እና አብሬ ብዙ ጊዜ ኖሬ ያለው እነሱ ጋር እና ልክ እንደዛ ሲባል ልጅ ስላለው እንግዲህ ልጁ እንግዲህ ልጅ ስላለው እንግዲህ ልጁ ጋር ስላለ ሁለት አንድ አይነት አንድ ላይ አትቅበሯቸው፣ ሁለት ጉድጓድ ቆፍሩ ተብሎ ከጓሮ ሁለት ጉድጓድ ተቆፈረ። ሁለት ጉድጓድ ከተቆፈረ በኋላ እንግዲህ ያው አመጡና እንግዲህ ልጁን ከልጁ ሊያለዩ ሲሉ የመነቃነቅ አላደለ መንቀሳቀስ መንቀሳቀስ ሲያሳይ፣ ከዛ በኋላ አረ ቆይ እየተንቀሳቀሰ ነው ሲባል እስኪ ቅቢያ ልሱ፣ በዛ ሰዓት ቅቢያ ልሱ ሲባል ቅቢ ሲለ ቅቢም ላስ አደረገ። እንደገና ደግሞ የማልቀስ ነገር ሲያል ቆይ እንግዲያስ ቆይ ይሄኛውን ቅበሩ እንግዲያ ልዩን ቅበሩና ይሄን ቆይ ትንሽ ጠብቁ ይስከሚሞት እንጠብቅ ተባሉ። እንግዲያ ልዩ ተቀበረ። ያኛው ጉድጓዱ አፉን እንደከፈተ ያው እኔም እኔም ወደኋላ ወጣው፣ ጉድጓዱም ተደፈነ። አሜን አሜን። በጣም የሚገርም ነው። ጉድጓዱም ተደፈነ። ይሄ በጣም የሚገርም እግዚአብሔር ድንቅ ስራ ነው። ወደኋላ ተመለስኩኝ። እንግዲህ ወደ ላንተ የተቆፈረ ጉድጓድ ተደፈነ ማለት እኮ በጣም ያው ጉድጓድ ምክንያትም አሁን በዚህ ሳሁን ሳሁን ሆነ ስታስበው እግዚአብሔር እንዴት አይነት ድንቅ ሰር እንዴት እንዳደረገ እንዴት አሁን አስቀድሞ ታሪኩ ነው የተባለው። ግን ታሪክ ገና ከመወለድ እናት መሞት ሳትወለድ መሞት እንደገና ደግሞ ይሄ ነገር አሁን እንደዚያ ዓይነት ነገር በጣም ይከብዳልና ልክ እንደዛ ሆኖ ወደ ኋላ ተመለሰ። እንግዲህ ያው እስቲ እስከሚሞት ጠብቁ ተባለ። በቃ ያው ድምዳሜው ምንድነው? ይሞታል እንግዲህ በዚያን ጊዜ ህክምናም ስለሌለ የባህል አዋላጆች ናቸው አዋልዱ ስለዚህ እርዳታም ለማድረግ አልሞከሩም ምንም የለም በራሱ ሄዳል በራሱ ከፈለገ ሄዳል ከአልፈለገ የእናትን ሬሳ አስቀምጠው ሁለተኛ ደግሞ በአካባቢው ባህል አለ ልጄን ወሰደው ማነው እሱ ነው እሱ ልጄን የወሰደው የቀጣኝ የገደለብኝ ልጄን የእናት ቤተሰቦች ልጅን የቀጣይ ገፊ እንደውም እዛ አካባቢ ይባላል። ስሜ መቅጫ ነው የሚባለው። አሁንም ድረስ ሲሄድ መቅጫ መጣ ነው የሚልኝ። መቅጫ ማለት ልጅን ቀጣኝ ነው የምትለው እናትና ልክ እንደዛ እንዳነ ከጉድጓዱ ተርፌ ወደዛ እንደሄድኩኝ አሁን ያው ለቅሶ አበቃ ተወሰነ እስከ ሰባት አካባቢ ቆዩና ቤተሰብ የአባቴም እናት የእናቴም እዛ ቆዩና እንግዲህ እኔ አሁን ይሄን እነዚህ ልጆች ማሳደግ አልችልም ማለች እናቴ፣ የእናቴ እናት አያቴ፣ የእናቴ እናት ማለት ነው። እነዚህን ማሳደግ ስለማልችል ይሄኛው መጀመሪያ ወጣውን ወስዳለሁ፣ መጀመሪያ ወጣውን ወስዳለሁ፣ ይሄኛው ግን ገፊ ነው፣ ልጄን ቀብሯል፣ ገድሏል፣ አልወስድም ስትል፣ ያቺም የአባቴ እናትም እኔ ገፊ ሰው አልወስድም አለች። በቃ እኔ እያለሁ አይሞትም፣ በቃ ዋናው ትልቁ ነገር ያኛው በሰላም ወጣ ነው ይሄኛው ግን ገሏታል ነው። አሁን ከዛ ልክ እንደዛ ሲባል እንግዲህ ሀገር ሰው አለ ሽማግሌ ተሰበሰበና በእጣ ውሰዱ ተባለ። እጣ እጣ ይጣጣልና ውሰዱ ሲባል እጣ ለማን ይወጣል? ይወጣልኒ በጣም ለምትጠላኝ ለእናቴ እናቴ ለአያቴ ለአያቴ ደረሰ። አያቴ ደግሞ በጣም ትፈራለች። በቃል ውስድ ማለች ያው ወንድ አጎቴም አለ እዛም ቤተሰብ ስላለ እዛ አካባቢ አነሱና ስ እስከምትረጋጋ ብለው ያዙ። ከዛ በኋላ ያኛውን ልጅ የአባቴ እናት ይዛ በቁና ይዛ ወደ ቦታ ወደ አካባቢዋ ወደ ስፍራዋ ሄደች። ትንሽ ራቅ ይላል ወደዛ ደጋና ቆላ አካባቢ ነውና ወደዛ ይዛ ሄደች። በቃ ይዛ ሄደች፣ እሷም ከቤተሰብ ጋር ይዛ ሄደች። እሱን በቃ በሰላም ማድረግ ጀመረ። ልክ ይሄኛው እንደሆነ በቃ ተቀበለችና አያቴ ምንም ማድረግ አልችልም። አሁን ሰው ሲልቅ የግድ ቢሞትም ይሙት እንግዲህ ምን ቸገረሽ ተብላ፣ አንቺ ብቻ እንዳገይ ሰው በቃ ይሄን እንትን እንዳትይ በቃ በራሱ ጊዜ ይሙት። ይሄ የሚተርፍም አይደለም፣ ሚገርም ነው ይሄ ሊተርፍ የሚችል ሰው አይደለም። በቃ ስለዚህ አንቺ ብቻ ያዥ ብለው ከዛ ሰጧት። እኛ ቤት በታጅ እንትን አለ ገደል አለ እና ገደል ያለ ቅርብ ነው እና ልክ ምን ታደርጋለች፣ ተነስታ ልጅ አንድ ቀን ያንን ልጁን በእንትን ጠቅልላ በጨርቅ ጠቅልላ ሂዳ ገደል ልከተው ይሄ ልጄን በቃ አዎ፣ ስሜቱ ይመጣ እኔ ገደል ልከት ገደሉ አፋፍ ላይ ይዛ ሄዳ ልከተው ስትል እንግዲህ የሚከለክል ነገር ይኖራል። ልትከተኝ ስትል ልትከተኝ ስትል የሚከለክል ነገር ይኖራል ማለት ነው። አሁን ከዛ ሳከተኝ አፋፉ ላይ በቃ ዝንጀሮዎች አሉ፣ ይመጣሉ ስለዚህ ዝንጀሮዎች ይጣሉትና ገደል ይግባ ብላ ወስና አስቀምጣት ስትመጣ፣ ልክ በገደሉ አፋፍ ላይ የሚመጡ ሰዎች አሉና፣ እዛ ሰው አይቶ ጨርቅ ምንድን ነው ዝንጀሮ ከመንደር ያመጣው ጨርቅ ነው ምናምን ብለው ገለጥ አድርገው ሲያዩ ጨርቅ አይደለም፣ ሰው ነው ሰው ውይ ማማ በዩ ናቸው በቃ ይሄን ነገር እንደዚህ ያደረጉት ይሄ ልጅ ነው በቃ ይራሱ አቤት ብለው አንስተው አዎ አንስተው እንደገና ሄደው ለሽማግሌ ማማ ባከውት ባከውት እንደዚህ አታርጉ ባከውት ባከውት አሁን ብለው ከገደል አፋፍ ተነስቼ እንደገና ሰይጣን ገደል ሊከት ነበር ደግሞ እግዚአብሔር ደግሞ ይከለክላል ክብር ለጌታ ይሁን በሰንተኛው ጊዜ ደግሞ እንደዚህ ሰይጣን ይወሰጉ ሰዓትና እንደዚህ አረጋትና ምን ታረጋለች ከብት አለ ከብቶች፣ በረት መካከል ሄዳ ለሊተነስታ ተነስታ ቁጭ ታደርገናል። ከብቶች ከብቶች ደግሞ ይሄን ከብቶች ደግሞ አውራ አላቸው አውራ አላቸውና አውራው ላይ እኔ ደግሞ እዛ አውራው ላይ ተደግፌ እንብይ ተኝቻለሁ ተኝቻለሁ አውራውን ተደግፌ። ከብት መዓት ነው፣ በረቱ ትልቅ ነው። የዛ ጊዜ ከብት አርቢዎች ናቸው። አውራ አላቸው ማለት ዋና አላቸው ከብቶች አላቸው። ያንን አይነኩም ከተኛ እነቱ አይወጋው ማንትን አይለው። ስለዚህ እሱን ተደግፌ ነው የተኛሁት፣ እና ተኝቻለሁ። ስነሳ ይህን ያየው ማነው ወንድ የአባቴ የእናቴ ወንድም አጎቴ ነውና እሱ ነው የነገረኝ። ይህን ሌሊት ላይ ተነስቼ ቆላ ዛፋፍ ላይ ነው ብያላ ወደ ቆላ ልወርድ ስል ከብቶችን ሳይ እዛ ከብት በል ተጠቅልለህ በጨርቅ አየሁህ፣ አለ ሳይ፣ ደነገጥኩና ከዛ ሄጄ ገብቼ ቀስ ብዬ ከብት ሳይ ረግጠ አድሮ እንደዚህ ብለ ተርፈሃል አለ እሱ ማለት እና ከዛ አንስቼ ሰጠኋት ለእናቴና፣ አሁንም መልሱ እዛው በቃ ምንም ማድረግ አይቻልም እና ልክ ደግሞ ሌላኛው ደግሞ ምንድን ነው ያደረገችው አሁን ይሄ ይሄ መሞት ያለበት ነው ይሄ ልጄን ቀጥቶኛል እናኒን እናቴ ስሟ እናኒን ቀጥቶኛል ስለዚህ የመሞት መሞት ያለበት ብላ የሆነ አጋም አለች ዛፍና ዛች ዛፍ ስር እስር ታረግና ዋልካ እንድበላ በህፃነት ማለት ነው አፈር አፈር እንድበላ ስታረግ አሁን ያፈር ገብቶ ገብቶ በልጅ እንትን በልተው ገብቶ ሆዴ ለጥጥ ብሎ በቃ ልሞት እንትን ስል እሷ ወፍጮ ትፈጫለች። አለ ንትን ወፍጮ አሁን ጎረቤት መቶ ምን ይሄ ልጅ እኮ ተጨንቋል ሊሞት፣ ሙትና እናንቀብራለን ትላለች። ከዛ በኋላ የሆነ በርበሬ የሚግታሉ በዛ ሰዓት የሆነ ነገር ያደርጋሉ ለማዳን። ግን አንድ ለማይመጣችና ምን ሆኖ ነው? ስለምን አረ ልጅ ያሞብን ነው ባክሽ ባክ ስትላት ምን ሆኖ ነው እንደዚህ ዋልካበልቱ ሆዱ እስቲ ወጥንጨት አንጡና ምናምን ብላ ወጥ እንጨቱን ቅቤ ቀብታ ይሄ ወጥ የወጥ ማማሰያው ማለት ነው። ቅቤ ቀብታ በሰገራው እንትን ወደ ላይ ስታደርገው ቡትርፍርፍ ይላል መላክተኛ፣ አሁንም እግዚአብሔር ልኳዳ ነኝ። በዛ ሰዓት እና የሚገርም ነውና እንደዚህ በዚህ በስከስ ይሄ እስከ 6 ወር ድረስ ባለው እድሜ ነው ይሄ ሁሉ መከራ 6 ወር ልክ ያኛው ልጅ በሰላም እያደገ ነው። የአባቴ እናት ይዛው በሰላም እያደገ ነውና ልክ ግን አንድ ቀን የአባቴ እናት ስነግረኝ፣ እናት መጣች አለች። በህልሜ የሞተችው እናቴ ወደሷ መታ፣ በህልሟ ልጁን ስጭኝ አለችኝ። ያኛው አይ፣ ይሄኛው በሰላም እያደገ ነው። ይሄኛው በሰላም እያደገ ስለሆነ ያኛውን ውሰጁ፣ እኔን ማለት ነው። ያኛውን ውሰጁ። በዩ ጋር አልተመቸውም እሱ የእናትሽ ጋር ያለውን ውሰጁ ስትል ያኛው የእኔ አይደለም፣ ያ የእኔ አይደለም፣ ይሄኛውን ወስደው ብላ ተለየችኝ። ባለችው በሳምንቱ ያኛው ሞተ። ያለች ያኛው ሞተ። አዎ እንደዚህ አዎ በስርዓት የሚያድገው ይሄኛው ግን ይሄኛው ግን ምን ምን ይሄኛው በስርዓት እያደገ አይደለም ግን ምን ማድረግ አልችልም። እናቴ መታ የምታኛውን መረጠች። ይሄ እሱ ይሄን እኔን ደግሞ ይሄን አይደለም ማለች። እውነትም እሱ አይደለሁም ይሞት አይደለሁም። እግዚአብሔር እስከዛ ድረስ ያው በህይወት አኖሮኛል እና በእንደዚህ አይነት ሁኔታ እንትም ለ ልክ ያኛው ልጅ እንደሞተ እናቴ እናት ተሸክማ አሁን የት ትሄዳለች እኔን አባቴናት ጋ ያኛ ወንድሞት ልክ እዛኛው ስትሄድ የአባቴናት ድሞ ስታይን በሩ ዘግታ ትሄዳለች ትጠፋለች። የኛውን ደግሞ አመጣች ቢ ብላ ልክ ይህች እናቱ ደግሞ አስቀምጣው እዛው ውጭ አስቀምጣው ተመልሳ እቤት ሳትገባ ማለት ልክ ስትመጣ ልጁ ተቀምጧል እዛ ቤት የአባቴና ስትመጣ እዛ ተቀምጧል አለች። እሷ ነች የምትነግረኝ። እዛ ተቀምጣለች እና እዛ ቁጭ ብላለች። ከዛ በኋላ እንደ ያኛው ሞቶብኛል እኔ ይህኛውን ደግሞ እንትን አይደለም በልዬ በማግስቱ ደግሞ ተሸክሜ እኔን እዛው ወደ ነበርኩ ወደ እናቴናት ከዛ እናቴናት ደግሞ ስታይኝ እልም እቅቂት የከብቶች መብለ ያለ አይደል፣ እዛ ጋ አስተኝቼ ተመልሼ ወደ ቤት መጣሁ አለችና በጣም ብዙ ነገር እንግልት ደርሷል ግን ኢየሱስ ጌታ በጣም የሚገርም ነው። አሁን ብዙ ምስክርነት ያቀረብኳቸው ሰዎች በተለይ እግዚአብሔር ትልቅ ዓላማ ያለባቸውን ሰዎች ሴጣን ገና በልጅነታቸው ሊገላቸው ይፈልጋል። ይህን ነው የተረዳሁት ነገር። ይመስገን። ስለዚህ እንደዚያ ሆነ። በቃ ያው እንግዲህ አደግኩኝ። ልክ አድጌ ከዛም እዚህም እያልኩ ነው አባቴ የትልቅ እህትም አለችና አሁን በህይወት የለችም የእሷም ጋ አባቴም ጋ አያቶችም ጋ ሁለቱም ጋ እዛም ዚህም እያልኩ አደግኩ። በቃ አደግኩና በ1972 ዓመተ ምህረት እንግዲህ እስከዛ ድረስ ወደ አዲስ አበባ መጣሁ። ነፍስ አውቅ በቃ የስንት ዓመት ልጅ የሚሆነው? 57 የተወለድኩት የ ምናምን አመት ልጅ ሆኜ ነው። ገና እዚህ አዲስ አበባ አጎቴም አክስቴም አለው እና ነፍስ ከዛ ድረስ ብዙም ማስታወስ የለኝም። አዎ ያ በቃ የልጅነቱን ሰዎች የነገሩኝ ነው። የነገሩኝ ማለት የሚያጋጥም ትንሽ ትንሽ ነገሮች ኖራሉ። እነዚያ ብዙም ስለማይጠቅሙ ማለፍ ነው ብዬ ነው። ስለዚህ ከዛ ልክ እዚህ መጣሁ። እዚህ ከመጣሁ በኋላ መጀመሪያ የመጣሁት አጎቴ ጋር ነውና ጎፋ ከመካነ ሰላም ደሴ ሶስት ቀን እግር ያስኬዳል። አህያ ነጋዴ ጋር ሄድኩኝና ከአህያ ነጋዴ ጋር ደሴ የገባው በሶስት ቀን በዛ አድሜ ማለት ነው። ከዛ ልክ ከዛ ደግሞ በ12 ብር ነበር ትራንስፖርት። የዛ ጊዜ ከደሴ አዲስ አበባ 12 ብር ነበር። ገዛ እዚህ ገባሁ። እዚህ ሲገባ መዝግቤ እያለሁ የምንሄድበትን ቦታ ትንሽ አንድ ክፍል ምናምን ተምሬያለሁና መዝግቤ እያለሁ በደንብ አድርጌ ጎፋ ሰፈር ቀበሌ 52 ምናምን የቤት ቁጥር 52 የሚል እያለሁኝ ካምፕ ውስጥ እያለሁ ከዛ ልክ እዛ እንደገባሁ ሰላሳ አራት ቁጥር አውቶቢስ እዛ ታወርዳለች የሚባል ወሬ ይዤ እዛ ገባሁኝ። ልክ እዛ ስገባ ገባሁ ቀጥታ፣ ማታ ላይ ነው ግብት ስል የአጎቴ ሚስት እህል ውጭ ላይ እኔ ቁምጣና ምናምን ያረኩት ግብት ምድን ነው አለችኝ። እንዲ አጎቴ ጋር ነመጥች። ማን ነው አጎትህ? የአባይ ጋሉ ግዛው ነው አልኳት አለችና ብድግ አለች ከነመጣው ከወሎ ስላት ድንግጥ አለችና ማን ነው ስምህ አለች ታሪኩ አልኩ አሃ ሄደችና ገብታ አይታ ታሪኩ የሚባል ደብዳቤ ላይ ልጆቼ ታሪኩ ምናምን ይላል ስታይ ስታረጋግጥ ተቀበለች ተቀበለችኝና አስገባችኝ ገላ አጠበችኝ በቃ እሷ ጋር አዎ እሷ ጋር መኖር ጀመርኩና ነፃ ነው ጮራ የሚባል እዚህ አለ ትምህርት ቤት ጎፋ እዛ አስገባችኝ በቃ እንግዲህ፣ እዛ ያለሁኝ እሷ። አጎቴ ደግሞ ጦር ሜዳ ነው ያለ፣ የለም ወታደር ነውና፣ አስመራ ነው። እሱን አላገኙትም። እሷ ግን መሀል ናት፣ የላትም ልጅ። ከዛ በኋላ ስንት ጊዜው ደግሞ እሷ በአመት እንደተቀመጥኩ እሷ ጋር ላገባ ነው አክስት ጋር ሄዳለች። አክስቴ ደግሞ እዚሁ ጦር አለች የለምም ሙት ዳን አይታወቅም። እና አሁን አክስቴ ጋር ሂዳለች አክስቴ ጋር ደግሞ ተቀበለችኝ። አክስቴ ጋ ጋ መኖር ጀመርኩ። ደግሞ ጦር አይሎች ደጃዝማች ባቻባ ነፍሶ ትምህርት ቤት ገባሁ። እስከ ስምንት ተማርኩ። እዛ እየተማርኩ እያለ የዛ ጊዜ ብሔራዊ ወታደር ነበረ። ብሔራዊ ወታደር ያስቸግር ነበረ። አስራ ዘጠኝ በዛ ሰዓት ማለት ነው ደርግ። እኔ ደግሞ የዛ ጊዜ ደርሻለሁ 78 77 76 19 18 ዓመቴ ነው እና ከዛ እንግዲህ ወታደር ግባ አለኝ ያክስቴ ባል፣ ምክንያቱም እንዳትታፈስ ወታደር ግባ ሲለኝ ገና ስምን ክፍል እንድጨረስኩኝ ወታደር ገባ ትምህርት ትምህርት አቋርጬ ገባ ያው አፍሰው ብሔራዊ ወታደር ወስዱና በትሄድ ይሻላል። ያው ደግሞ የግድ ነው መሄድ አለብኝ እና ከዛ በኋላ ገባሁኝ። የታጠቅ ሰለጠንኩኝ። ሰልጥኝ ስመጣ የተመደብኩኝ እዚሁ አዲስ አበባ ጥገና ሻለቃ ይባላል። እ ጦር ኃይሎች ጥገና ሻለቃ ውስጥ ስተመደብኩ እዛ እየሰራሁ ነው። ከሰለጠን በኋላ ነው በቃ ዝም ብሎ እንትን ያለው፣ ምንም ሌላ ነገር የለውም። ከሰለጠን በኋላ በዚህ ሁሉ እንትን ውስጥ መንፈሳዊ ህይወት የለም። የቤተክርስቲያን አሁን እዚህ የሚሄድኩ ያረፍኩባቸው ቤተሰቦች ያሉት የመንፈሳዊ ህይወታቸው ምን ይመስላል ጥያቄስ የለኝም ወይ ምንም እንትን መንፈሳዊ ህይወት ልደታ ቤተክርስቲያን እንሄዳለን፣ እዛው አካባቢችን ስለሆነች እንጂ ዝም ብለን ተከትለን እንሄዳለን፣ ምንም የለን ሄድ ግን መጽሐፍ ቅዱስ ይመማ ተሰልሞ መምጣት ብቻ ነው። ምንም ነገር መጽሐፍ ቅዱስ ቤተሰብ በሙሉ የላቸውም። ዝም ብሎ መኖር ነው መኖር ነው መብላት፣ መጠጣት ያው ዝም ብሎ ያለ ነው። እና ከዛ ልክ ወታደር ቤት እንደዚያው ነው። አዲስ አበባ እዚሁ ነው የደረሰኝ እና ወታደር ቤት እንዳለሁኝ ከዛ በስንት 1982 ዓመተ ምህረት ላይ ሰባዘጠኝ ነው ወታደር እንት የገባሁት። ሰማንያ ሁለት ላይ እንት ወጣሁኝ። እንት ዘመቻ ኮምቦልቻ፣ ኮምቦልቻ አሉ ሲቪሎችን ጥገና ቲሙን ይዘን ቲም ተይዞ፣ የጥገና የመካኒክ ማለት ነው። መኪና ጥገና፣ ታንክ ጥገና ምናምን፣ እነሱን ተይዞ አብረን የዛ ቲም ጋር አፍር ወጣው ነው። አዎ ወደ ጦር ግንባር ነው። ግንባር ነው እንጂ ግንባር መቷል። ጦርነቱ እየገፋ መጥቶ ግንባር ሆኗል። ግንባር ማለት ጦርነቱ ከዛ መቷል። ወልዲያ ተይዟል። ወደዚህ መጥቶ እየመጣ ስለሆነ ግንባር ነው የዛ ጊዜ። በዚህም የእኛ አካባቢ አሁን ተይዟል። ሰማንያ ሁለት ተይዟል። ወያኔ ይዞታል። የዛ ጊዜ ወያኔ የነበረውን ይዞታል እና እዛም አልደረስኩም። ግንባር ነው አሁን። ያ ደሴ ኮምቦልቻ ምናምን ግንባር ነው እና ልክ እዛ ስንደርስ ያው መኪና ይመጣል ይጠገናል ይሄዳል። እና አንድ ጊዜ እዛ የሆነው ነገር ምንድነው? ልክ ከምሳ ሰዓት ላይ ልክ ስንወጣ አሁን ፓስተር ተስፋዬ ገብሬ ወይም ጣሶ ሚኒስትሪ የዛ ጊዜ ዛ ጠንቋይ ነበር፣ ኮምቦልቻ ኮምቦልቻ ጠንቋይ ነበር። እና እዛ ጥንቆላ ቦታ ላይ የሚሄደው እጅ ታጥቦ ምናምን ሶስት ቀን ከሴት ጋር ሳያድሩ ምናምን ነው እዛ እዛ አካባቢ አሁን እዛ አካባቢ እንደዛ እየሄዱ በቃ ሰዎች ይሄዳሉ። እኔ ግን እንደዛ አይነት ነገር አልወድም። ይሄ ጠንቋይ ምና እጠላለው። ከፊት ውስጤ ይጠላዋል። እሱ ወታደር ሆኖ አዎ፣ ከወታደር መልስ እንደመጣ ነው። አሰብ ነበርና ከአሰብ መልስ እዛ ጠንቋይ ሆነ። አሁን ያው ሂስትሪውን ስንሰማ ማለት ነው የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን። ከእረፍት በኋላ ካቆምንበት የምንቀጥል ይሆናል ማለት ነው ተመልካቾቻችን የተከተላቸው ትገኙት የሲሜን ቴሌቪዥን ያው ምስክር ሰምተ ቴሌቪዥን ዝግጅታችን ነው። ዝግጅታችን ይቀጥላል። ረፍት ላይ ነው ያለነው። ከረፍት በኋላ እንመለሳለን፣ ባላችሁበት